ዐለይኩም ሰላም ወራህመቱላሂ ወበረካቱሁ እዚኛው ጥያቄ ላይ ያኒ በሐራም ነገር ከተዋወኩት ወንድ ጋራ በተደጋጋሚ ዝሙት እንፈጽም ያለሁኝ ይህንን ደሞ ስናደርግ እሱ በዲኑ ያናክል ብዙም እውቀት ያለው አልነበረም እኔ ግን ከሱ በተሻለ መልክ ስለ ዲኔ የማቅ ነበርኩኝ ይህንን ድርጊት ስንፈጽምም እኔ በጣም እንት ያስከፋኝ ነበር አሁንም እኔ በዚህ ድርጊቴ ተጸጽቻለሁ፣ ተቆጥቻለሁ ማለትም ተቆጭቻለሁ። እሱ ግን አሁንም እንዳልተጸጸተ ነው እና ተለያይተናል፣ ግን እንደዋወላለን። አሁንም ያናግረኛል። እኔ ግን ከጥፋቴ ተጸጽቻለሁ የሚል ነው። ላ አልተጸጸትሽም እኮ ጥፋትሽ ላይ ባለሽበት ነው ያለሽው። ዝሙቱ ላይ እንዳለሽ ነው ያለሽው አሁንም ማለት ነው። ከልጁ ብትለያየም ተጸጽቻለሁ በወንጀሌ ብትይም አልተጸጸትሽም። የተውበትን መስፈርት አላሟላሽም። ውበት መስፈርት እኮ አለው እና እኔ ከልጁ እሻል ነበር በዲኔ ብለሻል። ያው ክፉ ይነካል በክንፉ ነውና መጥፎ ሰው ያው አሳሂቡ ሳሂብ ይላሉ። ጓደኛ ጎታች ነው፣ ወዳጅ ጎታች ነው። መጥፎ ከሆነ ወደ መጥፎ ይጎትታል። እንደው ሁለት ጥሩና መጥፎ ቢገናኙ ቢጨመሩ መጥፎ ነው ወደ ጥሩን ወደ መጥፎነት የሚጎትተው ብዙ ጊዜ ማለት ለዛም ነው ሴት ልጅ ስታገባ ዲኑ ላይ ደካማን ወንድ ማግባት የለባትም እቀይረዋለሁ አስተካክለዋለሁ በሚል ላ እንደው እሱ ነው የሚያስተካክላት ወደ መጥፎነት ወደ ወንጀል ወደ ጋጠወጥነት ይቀይራታል እንጂ እሱ አትቀይረውም ብዙ ጊዜ ማለት ነው ለምን መጥፎ አመዛኝ ስለሆነ በጣም ለምን ከነፍሲያና ከስሜት ጋራ ስለሚሄድ ማለት ነው ስለዚህ እኔ እሻል ነበር ከሱ ብለሻል። ያው ዞሮ ዞሮ ወስዶ ከቶሻል በሱ መንገድ ላይ። በክፉ ይነካል በክንፉ መጥፎ ሰው ይነካል በመጥፎነቱ ለክፎሻል፣ አንቺም ተለክፈሻል እንደሱ ማለት ነው። ከላስ ያንቺ ጥሩነት አልጠቀመሽም አረባም ማለት ነው። በቃ ጥሮች ለጥሮች ያለው አላህ ለዛ ነው መጥፎች ለመጥፎች ናቸው፣ ጥሮች ለጥሮች ናቸው የሚለው አላህ ለዚህ ነው ማለት ነው። በቃ ስለዚህ መጥፎ ከጥሮ የጠጋ እንደሆነ ወደ መጥፎነት ነው የሚወስደው ማለት ጠይም እና ተጸጽቻለሁ በሰራሁ ድርጊት እሱ አልተጸጸተም። አሁንም ግን እንደዋወላለን። እህ ዞር አሉ እንጂ አልሸሹም ነው፣ ዞር አለ እንጂ አልሸሸም። ወይም ደግሞ ከስጋው ጾመኛ ነኝ ከመረቁ አውጡልኝ ብሎ አሉ። ካፊሮች ያው ጾም ላይ ስጋ አይበሉም። የስጋ ጾም ሌላ ምግብ ይበላሉ ግን ስጋ አይበሉም። አንዳንድ ጾሞች አላቸው እና ምን ይላሉ? አይ እኔ በቃ ስጋ አልበላም ግን እስኪ መረቀው ጡልኝ ይላሉ። አይ ስጋ አልበላም ማለት መረቁን ከጠጣ እኮ ስጋውን በላ። ያው መረቁ የስጋው ምንጭ የመነጨ ስለሆነ ማለት ነው። ስለዚህ ከድርጊቴ ከዶሮ ከሰራ ነው ወንጀል ዝሙት ተጸጽቻለሁ፣ ግን አሁንም እንደባወላ ሃይ፣ ግን አሁንም እንደባወላ የተውበት መስፈር ተራም አላሽም፣ አሁንም ወንጀል ላይ ነው ያለሽ። ስለዚህ ዑለማዎች ምንድነው የሚሉት? የተውበት መስፈርት አንደኛ ሰው ካለበት ወንጀል እውነት ከተመለሰ አሉ፣ ከተመለሰ ከወንጀሉ መስፈርቱ አሉ፣ አንደኛ ደረጃ ወንጀሉን ማቆም አለበት አሉ። ይሄ የወንጀሉን አይነት ምንም ይሁን ምን ማቆም አንድ። ሁለተኛ ደግሞ ያን ወንጀል ዳግመኛ ሁለተኛ እንዳይሰራው መወሰን አለበት አሉ። ሶስተኛ መስፈርት ደግሞ ያን ወንጀል ድሮ ስለሰራው ባስታወሰው ቁጥር ሁሉ ያንን ወንጀል መጸጸት አለበት አሉ፣ መቆጨት። ያ ረቢ አላህ፣ እንደው ይሄን ወንጀል ለምን ሰራውት? እንደው ይሄ ሰራውት ወንጀል የቅያም ቀንማ ይቅር ካላልከኝ ሊያዋርደኝ ነው እኮ፣ ጀሃንም ሊያስገባኝ ነው እኮ። እንደው ያ ረቢ አላህ ይቅር በለኝ፣ ያለ መጸጸት አሉ ይህን ወንጀል ባስታወሰው ቁጥር ሁሉ። ስለዚህ አንቺ እዚህ ጋ ተጸጽቻለሁ ትያለሽ በምላስሽ እንጂ አልተጸጸሽም። የተጸጸሽ ቢሆንማ ዝሙት ከፈፀምሽበት አካል ጋር አትደዋወይም ነበር እ አሁንም እንደዋውላላል። ለትዳር የተፈላለጋችሁ ከሆነ ነዓም፣ ሸርጡን ካሟላችሁ ለትዳር መጋባት ትችላላችሁ። በሐራም ዝሙት የፈፀሙ ሰዎች መጋባት ከፈለጉ ይችላሉ፣ መስፈርቱን ካሟሉ። አንደኛ መስፈርት ተውበት ማድረግ አለባቸው። ተውበተን ነሱሃ፣ ጽድት ንጥት ያለችን ተውበት ቅድም የጠቀስነው ነው። መስፈርት አሟልቱ አንድ። ሁለተኛ መስፈርቱ ደግሞ ለመጋባት ኒካ ሳይታሰርላቸው በፊት በዝሙት ከተገናኙ መለያየት አለባቸው። ቢያንስ በቀላሉ ሐይድ እስከ አንድ ሐይድ እስከምታይ ድረስ እንጂ እዛው ቆሻሻ ላይ ሆኑ እንደገና ኒካ ማሰር ተውበትም ሳያደርጉ ኒካ ማሰር ላይ አይቻለም ነው የሚሉ ኢላ። እሱም ቆሻሻ ሆኖ አንቺም ቆሻሻ ሆነሽ በቃ ከሆነ እንጂ አንዱ እኔ ተውበት አድርጌ ያለው ተብሎ አንዱ ተውበት ያላደረገ ከሆነ አይጨመሩም ማለት ነው። ሁለቱም ተውበት ያደረጉ ከሆነ ነው የሚጨመሩት ኒካ የሚታሰርላቸው በሐራም ከተገናኙ ወይም ደግሞ እሱም ቆሻሻ ነው የዝሙት ቆሻሻኛ እሷም የዝሙት ቆሻሸኛ ናት፣ አንድ ላይ እንደ ወጥ ጋጠ ወጥ ሆኖ ኒካ ማሰር ይችላሉ እንጂ ወይ እሱ ተውበት አድርጎ እሷ ተውበት ካላደረገች፣ ወይ እሷ ተውበት አድርጋ እሱ ተውበት ካላደረገ፣ እሷ ጥብቅ ሆና ጨዋ እሱ ዘልዛላ ወይ እሱ ጥብቅ ሆኖ እሷ ዘልዛላ ላ ከእንዲህ አይነት ሰው ኒካ አይታሰርም። ስለዚህ በጥቅሉ እንደው ዝሙት ወንጀል ከተሰራበት ሰው ጋር ቢራቅ ነው የሚሻል ላሉ ዑለማዎች በቃ ቢራቅ ነው የሚሻለው። በቃ ለምን ያ የወንጀሉ እንትን ጠባሳው ስለማይለቅ ኢላ፣ ቅድም እንዳለው ትክክለኛ ንጹህ የሆነን ተውበትን ያሟላች ከሆነ የተውበት መስፈርት፣ እሱም ንጹህ የሆነ ተውበትን መስፈርት ያሟላ እንደሆነ ቢጋቡ ችግር የለውም። በቃ ይህ ነው እንጂ ስለዚህ ዞር አሉ አልሸሹም ነገር ነው አሁን ያለሽበት እኔ ተውበት ተጸጽቼ ያለሁኝ በድርጊቴ ግን እንደዋወላለን ላ ስለዚህ እውነት ትክክለኛ ተውበት ያደረግሽ እንደሆነ ከሱ ጋር ያለሽን ሪሌሽን ግንኙነትሽን መቁረጥ ነው ያለብሽ በቃ ተውበት ያደረግሽ እንደሆነ ማለት ነው ተውበትሽ የዶሮ ተውበት ካልሆነ ዶሮ አሁንም ትለቅማለች አሁንም አፋን ትጠርጋለች አሁንም ቆሻሻ ላይ አፋን ትነክረዋለች አሁንም ትጠርጋዋለች እንደዛ ካልሆነ በስተቀር እውነት ትክክለኛ ተውበት ያደረግሽ ከሆነ ከዚህ ከዝሙተኛ ጋር ዝሙት ከፈጸምሽበት ሰው ጋራ ያለሽን ሪሌሽንን ወንጀሉን እንዳቆማችሁት መደዋወሉንም ማቆም አለባችሁ። ወይ ዝሙቱን ያቆማችሁት በሀገር ተራርቃችሁ ነው? ወይ እሱ ሀገር ይሆናል፣ አንቺ ውጭ ሀገር ትሆኛለሽ። በቃ ግድ ነው ያራራቃችሁ ማለት ነው። መደዋወል ያልተዋችሁ ከሆነ ግድ ነው ያራራቃችሁ። ብትገናኙ አሁንም ዝሙቱን ልትፈጽሙት ነው ማለት ነው። ስለዚህ ይሄ የድመት ተውበት ወይም የዶሮ ተውበት እንትናው ቅድም እንዳሳለፍ ነው። እንደዛ እንዳይሆን ከልብ የመነጨ ተውበት ከሆነ በአካል እንደተራራቃችሁትም በአካል ብንገናኝም ይሄን ነገር አንፈጽመውም ተብሎ ከልብ ተውበትን ማድረግ ነው። ከዛም መራራቅ ነው፣ ሪሌሽን መቁረጥ ነው፣ ያለን ግንኙነት፣ ስልኩን ብሎክ ማድረጉ መጥፋት ነው። ተውበት አድርጎ ከዛም በኋላ ንጹህ ሐላል የሆነን ጋብቻን መፈለግ ነው እንጂ ከዛ ከቆሻሻ ጋር እየተደዋወሉ የዱሮ ያሳለፍነውን ላይፍ እያወራን እንዲህ እያደረግን ላ ላ ላ ይሄ ተውበት አይባልም። ስለዚህ እኔ የሚመክርሽ ነገር ቢኖር ምንድነው፣ እንደገና እሱ ከወንጀሉ እንዳልተጸጸተና ባለበት እንደቀጠለ ነው፣ እንደሚደሰት ነው በወንጀሉ አንቺ ደግሞ ተጸጽቻለሁ እንዳልሽ ነው፣ ግን ካልተጸጸተው አካር ጋራ እንደምትደዋወይ ነው እ ነገ ትላንትና ወንጀል እንደሰራችሁት ዛሬም ወንጀል ልሰሩ ነው ያለያያችሁ። በሀገር ተለያይታችሁ ይሆናል። በቃ ግድ ነው የለያያችሁ ማለት ነው። ይሄ ደግሞ ተውበት አይባልም እንዲህ ከሆነ። ስለዚህ እውነት አንቺ ለአላህ ብለሻል፣ ፈርተሽ፣ ወንጀልሽን ጠልተሽ፣ አጸይፎሽ ነገ እንደሚያዋርድሽ፣ በእናትሽ አባትሽ፣ በወንድም፣ በአጎት፣ በአክስት የዓለም ህዝቦች እያዩት ነው ወንጀሉን የምንፈጽመው፣ የቂያማ ቀን በቃ ዱንያ ላይ ተሰተረን ተሸፍነን ብንሰራውም የቅያም ቀን ግን ሁሉ እያየ ነው። እዛ ምንፈጽመው መረጃ አላህ እንዲህ ያደረገ ነው በህዝብ ፊት የሚያዋርደን ኢላ የተውበትን መስፈርት አሟልተን አላህ ዐውፍ ያለን ከሆነ እንጂ ማለት ነው። ስለዚህ ያ ረቢ አላህ ወንጀሉን ስራው እንደሰጠርከ እንደሸፈንከኝ፣ አሁንም ያ ረቢ አላህ ይቅር በለኝ ተመልሻለሁ፣ ተጸጽቻለሁ ብሎ የተውበትን መስፈርት አሟልተው መመለስ ነው እንጂ፣ እንደዋወላለን ከልዩ ጋራ አሁንም እናወራለን ግን ተጸጽቻለሁ ላላላ፣ ይሄ ማይሆን ነው ያለሽን ሬሌሽንሺፕን ከሱ ጋር ቆረጪ ብሎ ከድርጊው ውጪ ተውበትሽን አሳምሪ አስተካክዪ። ከዛ በኋላ ደግሞ ሐላልሽን በሐላል መንገድ ፈልጊ። ለድሮ ላሳለፍሽ ወንጀል ተጸጸቺ። ለማንም ሳትናገሪ ኢላ ፈትዋን ለመጠየቅ ከሆነ እንጂ ስለ መጥፎ ድርጊት ለማንም መናገር አይቻልም እና